የሽኝትሽ ቀን ላይ የስንብት ቀን ላይ ለመቃብር ክተት ተዘግዝቆ ጥለት የሚነበበውን ያንቺን ሙሉ ታሪክ እንድጽፍ ታዝዤ ታሪክሽን ተውቁት በለቅሶች ፈዝዤ የታሪክሽን ዘመን መዳፌ ልጽፈው መሃል መስመር ደርሶ ምናደነቀፈው ምን ብዬ ነጻፈው? በ19 እንትን ተወለደች ልበል ተሰቃየች ልበል ተወለደች ብቻ ታሪክ ስላይደለ፣ የሆንሽውን ስጽፍ ያልሆንሽው የታለ? የድሜ ልክሽ ደስታ ቢሰላ ቢቀመር እንዴት ነው ማይሞላ? ሳይንስ አንድ መስመር የሳቅሽበት ቅጽበት ከማነስም አንሶ የለም እስከሚባል ሳቅ አታውቅም አለ የሙሾ አውራጅሽ ባል! አንቺማ ታዝበሽ አታውቂም ሕይወት ውሎ አንስታ፣ አዘንሽን ሊደርስ የመጣ በሙሉ ሲበልጥሽ በደስታ ለቅሶኛሽ ሞትሽን አሳቦ ድምፁን ሲያንጠራራ፣ አንቺ ያልሳቅሽውን ሲስቅ እስከ ጣራ ርቃንሽን ቀብሮ ሁሉ ሲያሽቀረቅር እረ ያንቺ ሲቀር ከሕይወት ከታሪክ ከኑሮ ዘመንሽ እንዴት ይበልጥሻል ደጋግሞ በመሳቅ የገዛ